እሺ ተመልካቾች እንዴት ናችሁ? እንግዲህ በተደጋጋሚ እኔ የምችለውን ያህል ለመመለስ ከምሞክረው ጥያቄ መካከል የዋጋ ንረትን በአግባቡ ለማስረዳት መሞከር ነው እና የዋጋ ንረት ማለት ምን ማለት ነው፣ የዋጋ ንረት ቀነሰ ሲባል እና ጨመረ ሲባል ምን ማለት ነው የሚለውን እንዴት ነው የሚለካው የሚለውን በጣም በጣም ብዙ ቪዲዮዎች ሰርቻለሁ ላለፉት ሁለት ዓመታቶች እና ለመረጃም እንዲሆን መንግስት እንግዲህ ኢትዮጵያ ውስጥ የዋጋነትን ንረትን እያሰላ የሚያቀርበው የሴንትራል ስታቲክስም መረጃ ሲያወጣ ለመረጃ እንዲሆን ብዬ እሱን አጋራለሁ። ሴንትራል ስታቲክሱ ይህን ብሏል ብዬ አንዳንዴ ቁጥሩ ቁጥሩን የኔ ያደርጉታል አንዳንድ ሰዎች፣ መች ቀነሰ ምን ይሉኛል። ኦፍኮርስ በግለሰብ ደረጃ ዋጋ ንረት ሊለካ አይችልም። እንግዲህ የብሔራዊ መረጃ እስኮሆነ ድረስ መረጃውን መልቀቅ ነው። ደግሞ የአይምኤፍም ዋጋ ንረት ሲሰራ አይምኤፍም እንደዚህ ብሏል ብሎ መልቀቅ ነው። በተቋማት ደረጃ ነው የሚጠናው። የዋጋ ንረት ትልቅ ስለሆነ ማለት አሁንም በጣም ተደጋጋሚ ጥያቄ ስለሚመጣ እኔ ጋ በተወሰነ መልኩ አሁን መልስ ለመመለስ ፈልግ፣ ያለው ኢኮኖሚክስን ከባድና ውስብስብ የሚያደርገው ምስ ነው። ሁሉም ሰዎች የኢኮኖሚክስን የማክሮ ኢንዲኬተሮች እና መለኪያዎች ለመረዳት ይችላሉ ብሎ መናገራቸው ለዚህ ነው። ኢኮኖሚክስ በመላመት ነው የተሞላው፣ የሚባለው ነው ሌታ ሲሁም ነው ስንማርም ስናጠና የምንሰራው ነገር እና ለብዙሃኑ በሚታየው ልክ አይደለም። የኢኮኖሚክስ የሚታየው እና በፓርላማ እንግዲህ ጠቅላይ ሚኒስትሩ ዋጋ ንረትን መሰረት አድርገው ምላሽ ላይ ሲሰጡ ተመልክቻለሁ እና አንድ አራት ነጥቦች ዋጋ ንረት ጋር ሴንተር ያደረገ እና ለብዙ ሰዎች ትንሽ ግር ያለ የሚመስል ሀሳብ ሰንዝሯል። አንደኛው ምንድን ነው? የዋጋ ንረት ሲቀንስ የፍጆታ እቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። ዋጋ ንረት መቀነስና የኑሮ ውድነትም አንድና ያው አይደሉም። የዋጋ ንረት ሲቀንስ የፍጆታ እቃዎች ዋጋ በዛው ልክ ይቀንሳል ማለት አይደለም የሚል ሀሳብ ሲያነሱ ነበር። ሁለተኛው የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው፣ ኢንክሪዚንግ አት ዲክሪዚንግ ሬት የሚባለው ነው የሚል ሀሳብ አንስተው ነበረ። ሶስተኛ፣ የዋጋ ንረት መቀነስ እና የኑሮ ውድነት አንድና ያው አይደሉም የሚልም ሀሳብ ሰንዝረዋል። አራተኛው፣ ኢንፍሌሽን ዜሮ ማድረግ እድገትን ዜሮ ማድረግ ነው፣ እድገት ባለበት ቦታ ኢንፍሌሽን አይቀርም የሚል ሀሳብ አቅርበዋልና ብዙ ሰዎች እነዚህን አውዲዮንም ልከውልኛል ቪዲዮንም ልከውልኛል። እኔም ደግሞ ሰምቸዋለሁ እና ጥያቄም ልከውልኛል። እስቲ እነዚህን ሀሳቦች እንመልከታቸው። አንደኛው የዋጋ ንረት ሲቀንስ የፍጆታ እቃዎች ዋጋ በዛው ልክ ይቀንሳል ማለት አይደለም፣ የሚለውን ሀሳብ እንመልከተው። አሁን የዋጋ ንረት መቀነስ ማለት ምን ማለት ነው? እንዲህ ጠቅላላ የሚወሰዱ ቁሶች ይኖራሉ። ዋጋ ንረቱ ቁሶች ላይ ነው የሚያርፈው። የቁስ ነው ዋጋ ንረት የሚባለው። ቁስ ምን ማለት ነው? እነዛ ቁሶች ይሸጡበት ከነበረው ዋጋ፣ ኢኮኖሚ ተረጋግቷል ተብሎ በታሰበበት ጊዜ ይሸጡበት ከነበረው ዋጋ ወይም ደግሞ ከአምና ወይም ከባለፈው ወር አንጻር ሲታይ ዋጋቸው የሚጨምርበት ሁኔታ ማለት ኮንቲኒስ ኢንክሪዚንግ የሚባሉ እሱ ነው የሚጨምርበት ሁኔታ ምን ሆነ፣ ነው የዋጋ ንረት ማለት እሱ ነው። የሚጨምርበት ሁኔታ ቀነሰ፣ የዋጋ ንረት ቀነሰ ሲባል የሚጨምርበት ሁኔታ ቀነሰ ነው። ለምሳሌ መቶ ብር ይሸጥ የነበረ እቃ መቶ ብር ነው፣ ቤዝላይኑ መቶ ብር ነው። ዋጋ ንረት እዛች ሀገር ላይ አስር ከመቶ ነው ከተባለ የሚቀጥለው ዓመት የዚህ እቃ ዋጋ በአማካይ የአንድን ዋጋ ኤግዛምፕል ነው እንጂ ግዛት ማለት አይደለም፣ በአማካይ ስንት ይሆናል ማለት ነው መቶ አስር ብር ይሆናል በአስር ከመቶ ይጨምራል ከአምና አንጻር ማለት ነው አሁን በአስር ከመቶ ነበር ይጨምር የነበረው አሁን ደግሞ ስምንት ከመቶ ብቻ ቢጨምር ብለን ብናስብ በአስር ብር ይጨምራል ብለን ስንጠብቀው በስምንት ብር ብቻ ነው እኮ የጨመረው ማለት ነው እንጂ ከመቶ ብር ዘጠና ምናምን ብር ገብቷል አደለም ያቃ የዋጋ ንረት ሲሰላ ማለት እሱ ነው ለምሳሌ መቶ ብር ይሸጥ የነበረ ዕቃ ዘንድሮ መቶ ብር ከተሸጠ ዋጋ ንረት ዜሮ ነው ምንም እድገት የለውም ዋጋ እዚህ እድገት የለውም ኔጌቲቭ አስር ፐርሰንት ቢሆን ዋጋ ንረት ስንት ይሆናል ማለት ነው መቶ ብር ይሸጥ የነበረ ዕቃ ዘጠና ብር ይሸጣል ማለት ነው ፖዘቲቭ አስር ከሆነ ደግሞ መቶ ብር ይሸጥ የነበረ ዕቃ መቶ አስር ብር ይሆናል ማለት ነው አሁን ሰው የሚጠብቀው መቶ ብር የነበረ ዕቃ ለምን ዘጠና ብር አልሆነም እንደማለት ነው ዋጋው ለምን አልቀነሰም ከተባለ ይሸጥ የነበረው ለምን አልቀነሰም የዋጋ ንረት እድገት ደግሞ ሲባል ያድግብን ይጨምርብን ይወደድብን የነበረው ትንሽ ለዘብ ባለ እንጂ መወደዱ እኮ በዛው እንደቀጠለ ነው እንደ ማለት ነው። ስለዚህ የዋጋ ንረቱ ቀነሰ ስለተባለ ስንገዛው የነበረው እቃ ቀንሶ አይጠብቀንም ይጨምራል፣ መጨመሩ እንዳለ ነው። ስለዚህ ኢትዮጵያ ውስጥ 29 ከመቶ ነበረ የዋጋ ንረት፣ 15 ከመቶ ዝቅ ብሏል። የዋጋ ንረቱ ቀነሰ የተባለ ያለው ምንድን ነው? አምና ከሚጨምርብን በ29 በ29 ከመቶ ሲጨምርብን ነበር አሁን ግን እየጨመረብን ያለው በ15 ከመቶ ነው ማለት ነው እንጂ ይሸጥ የነበረው እቃ ዋጋው ቀንሷል ማለት አይደለም። በዴፊኔሽን ደረጃ አይ ቲንክ እሱን ለማለት የፈለጉ ይመስለኛል። በዛው ልክ ይቀንሳል ማለት አይደለም የፍጆታ እቃ። ስለዚህ ህዝብ ግን የሚጠብቀው ምንድን ነው? በቃ እቃው እንዲቀንስለት ይፈልጋል። መቶ ብር ይገዛ የነበረው እቃ አሁን እንዲሆንለት የሚፈልገው ዘጠና ብር ነው እንዲሆንለት የሚፈልገው ሰማኒያ ብር ነው። ከዛ በታች እንዲሆንለት ነው የሚፈልገው። ቁም ነገር እሱ ነው። የሰዎች ህይወት ተለወጠ ማለት ሰዎች ይገዙት የነበረው ቁስ ዋጋው በከፍተኛ ሁኔታ እየጨመረ ሳይሆን ከተቻለ በትንሽ ፐርሰንት እንዲጨምር ለምሳሌ አምና መቶ ብር የነበረ እቃ ዘንድሮ መቶ ሁለት ብር ቢሆን ዋጋ ንረት ሁለት ፐርሰንት ከሆነ አፕሪሼት የሚደረገው ቁጥር እሱ ነው። መቶ ሶስት ብር ከሆነ አምና መቶ ብር የነበረ እቃ መቶ ሶስት ብር ከሆነ መጥፎ አይደለም። አምና መቶ ብር የገዙትን እቃ ግን ሰዎች መቶ ሀምሳ ብር ከገዙት ግን ጤነኛ አይደለም የሚባለው ለዛ ነው። አይ ቲንክ ይሄን መረጃ ኢኮኖሚክስ ሌክቸር ነው ግን እሱን እኔ ለማስረዳት ፈልጌ ነው። ሁለተኛው የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። አሁን የምላችሁ ማለት ነው ኢንክሪዚንግ አት ዲክሪዚንግ ሬት ለማለት የሞከሩት አይ ቲንክ ስለ ኢኮኖሚክስ እያወሩ ሊሆን ይችላል። ምን ማለት ነው? በ25 በ25 ፐርሰንቱ ይጨምር ነበር፣ ግን መጨመሩ እንዳለ ነው፣ ግን የሚጨምረው እየቀነሰ ነው። በ29 ከመቶ ነበር ይጨምር የነበረው በ29 ከመቶ የመጨመሩ ስርዓት በስንት ሆኗል? በ15 ከመቶ እየጨመረ ነው እየጨመረ ነው። ነገር ግን ከ29 ዝቅ ባለ ነው። ኢንክሪዚንግ አት ዲክሪዚንግ ሬት የምንለው ኢኮኖሚክስ ላይ እሱን ለማስረዳት ፈልገው ሊሆን ይችላል። ግን የህዝብ ኑሮ ይህን ኤክስፕሌን አያደረግም። እሱ ልክ ነው። ሶስተኛው የዋጋ ንረት መቀነስና የኑሮ ውድነት አንድና ያው አይደሉም የሚል ሀሳብም ቀርቧል። ለብዙ ሰው ኮንፊዝ ያደረገ ይመስለኛል። የኑሮ ውድነት የሚፈጠረው መቼ ነው? በሁለት ምክንያት ነው የኑሮ ውድነት የሚፈጠረው ኢኮኖሚክስን ከተመለከትን። አንደኛው ኢንፍሌሽን ይፈጥረዋል። የዋጋ ንረት ሲያድግ የኑሮ ውድነት ሊፈጠር ይችላል። ነገር ግን እያደገ የመጣውን የዋጋ ንረት መቋቋም ሰውየው ቻለ አልቻለ የምንለው ከምን አንጻር ነው? ከሰውየው ገቢ አንጻር ነው። ለምሳሌ አንድ ኪሎ ቡና አምስት መቶ ብር ቢሆን ሰዎች ካላቸው ገቢ አንጻር በአምስት መቶ ብር አብቃቅተው ሊገዙ ይችላሉ። አንድ ሺህ ብር ቢገባ አንድ ሺህ ብር ከባድ የሚሆነው ለሁሉም ሰው አይደለም። አንድ ሺህ ብር ከፍለው መግዛት የሚችሉ ሰዎች አሉ። ስለዚህ አንድ ሺህ ብር መግባቱ ጉዳያቸው የማይሆኑ ሰዎች አሉ ማለት ነው። ገቢ ያላቸው ሰዎች ምክንያቱም ልክ ዋጋ ሲጨምር ገቢያቸው እየጨመረ የሚመጣ ሰዎች ወይም ደግሞ አሴት ያላቸው ወይም ደግሞ የተከማቸ ሀብት ያላቸው ሰዎች ዋጋውን ቢጨምር ከገቢያቸው ድርሻ ላይ በበቂ መግዛት ይችላሉ። ለምሳሌ የአስር ሺህ ብር ደሞዝተኛ በአንድ ሺህ ብር ቡና ቢገዛ በፊት በአምስት መቶ ብር ቡና ቢገዛ፣ አምስት ፐርሰንት ማለት ነው። ከደሞዙ አምስት ፐርሰንቱን የተጠቀመው ማለት ነው ለቡና። አሁን ቡናው አንድ ሺህ ብር ቢሆን ከደሞዙ ስንት ፐርሰንት የያዘ ማለት ነው? አስር ፐርሰንቱን ቡና ብቻውን የያዘበት። አሁን ከዚህ በአምስት ፐርሰንት ጨመረበት ማለት ነው። ዋጋው በመቶ ፐርሰንት ጨመረ፣ ነገር ግን ሰውየው ከገቢው ያለው ድርሻ በአምስት ከመቶ ጨመረበት። አሁን ይህ ሰውዬ የመቶ ሺህ ብር ገቢ ያለው ሰው ብናደርገው ከአምስት መቶ ብር ወደ አንድ ሺህ ብር ብንለውጥበትና በፐርሰንት ብንሰራው በጣም ዝቅተኛ ነው የሚሆኑ። ስለዚህ ሁለቱንም ሰውየው ሲያጣ ነው ኑሮ ውድነት ተፈጠረ የሚባሉ። አሁን ኢትዮጵያ ውስጥ የዋጋ ንረት እየቀነሰ የዋጋ ንረት ቀነሰ፣ እና የኑሮ ውድነት አንድና ያው አይደሉም የሚሉት ሁለቱም ስላሉ እንደሆነ ይሰማኛል። ግን ሁለቱም ኢትዮጵያ ውስጥ የሉም ወይ ከተባለ ሁለቱም አሉ። መሰረታዊ የሚባሉ ፍጆታዎች የሰዎች አቅም እየተዳከመ ነው። ግን ሰዎች የመሸመት አቅማቸውን በዛው ልክ እየተዳከመ ነው። ሁለቱም ስላለ ሰዎች በኑሮ በጣም እየተፈተኑ ነው። እኔ ማውራው ሌክቸሩን ነው። የዋጋ ንረት መቀነስ ኢንፍሌሽኑ ብቻ ቢቀነስ ለምሳሌ፣ ኢንፍሌሽኑ ቀንሶ ሰዎች ግን ገቢያቸው ዝቅተኛ ከሆነ የኑሮ ውድነት ላይቀልላቸው ይችላል። ለምሳሌ አንድ ሺህ ብር የነበረ ቡና ተመልሶ ወደ አራት መቶ ብር ዝቅ ቢል ሰውየው ከደሞዙ ላይ አስር ፐርሰንት ድርሻው ነበረበት ይወስድ ነበር። ነገር ግን አራት ሆነ። ከደሞዙ አስር ፐርሰንት ድርሻውን ለቡና ያወጣ ነበር። አሁን አራት ከመቶ ሆነ። ለምን ከአንድ ሺህ ብር ወደ አራት መቶ ብር ዝቅ ቢል የቡና ዋጋ ቡናዋን ነጠላውን ብቻ ብንወስዳት፣ የቡና ዋጋ ቀንሷል። የቡና ዋጋ ንረት አይባልም፣ የቡና ዋጋ ቀንሷል። አሁን ከዚህ ስድስት ፐርሰንት ቀርተዋል። ሰውየ ስድስት ፐርሰንቷ ሌላ ለሚያስፈልግ ወጪ ሊያወጣው ይችላል። ሰውየ ሌላ መሰረታዊ ለሚባል ወጪ ሊያወጣው ይችላል። ሁሉም ዋጋዎች ሁለት ሁለት ከመቶ እንኳን ቢጨምሩ ሊያወጣው ይችላል። ስለዚህ ዋጋነትም ተቀንሶ ሰው የተረጋጋ ኑሮ ላይኖረው ይችላል። ሁለቱም ካልተሳካ በስተቀር ዋጋነት እየቀነሰ ሰውየውም አፎርድ የሚያደርግበት ገቢ ያስፈልገዋል። እሱን ለማስረዳት ምናልባት ከጠቀመ ብዬ ነው የማቀርቡ። አራተኝነት፣ ኢንፍሌሽን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ሁለቱን ነጣጥሎ ማየት ያስፈልጋል። ኢንፍሌሽን ዜሮ እንዲደረግ ሪኮመንድ አይደረግም። ዋጋ ንረት ዜሮ እንዲሆን አይፈለግም። ለምሳሌ በኢኮኖሚክስ ውስጥ ዋጋ ንረት እስከ ሶስት ከመቶ ከሆነ ጥሩ ነው ይባላል። ምክንያቱም ምን ተብሎ ይታሰባል? አምና መቶ ብር የሚሸጥ እቃ ዘንድሮ ቢያንስ መቶ ሶስት ብር መሆን አለበት እንጂ መቶ ብር ይሸጥ የነበረ እቃ መቶ ብር መሆን የለበትም ማለት ነው። ግን መቶ ብሯ ምን ተብላ ታስባ ነው? መቶ ብራ ያንን ምርት ለማምረት ትክክለኛ ወጪ ነኝ ተብሎ ታስቦ ነው እንጂ የመቶ ብር እቃ ሀምሳ ብር የሰውዬው ትርፍ ሆኖ ከሆነ ጤነኛ አይደለም። የሰውየው ትርፍ መጠን የአምራቹ ትርፍ መጠን ዝቅተኛው ነው። ነገር ግን ለማምረቻ የሚሆነው ወጪ ከፍተኛ ስለሆነ ያለ ዋጋ ሆነ ሪል ዋጋ ሆነ አርቲፊሻሉ ማለት ያለው ሪል ዋጋው ሆነ። ስለዚህ ምን ተብሎ ይታሰባል? አምራቹ የሚበረታታው ዋጋ እየጨመረ ካልመጣ በስተቀርና ትንሽ ትርፉ እየጨመረችለት ካልመጣች በስተቀር ያለ ሰራተኛ ሊቀጠር አይፈልግም። ሰውየው ሰራተኛ የመቅጠር አፒታይት አይኖረውም። ፋብሪካውን የማስፋፋት ሀፒታይት አይኖሩም። የማምረት ሀፒታይት አይኖሩም። ስለዚህ አላመርትም ሊል ይችላል። በቃ ዘንድሮም መቶ ብር አምናም መቶ ብር ከሆነ የምሸጠው ትርፌ እየጨመረ ካልመጣ በስተቀር የማምረት ፍላጎት አይኖረኝም፣ ሰራተኛዬን ደሞዝ መጨመር አልችልም፣ ጥቅማ ጥቅም መስጠት አልችልም ሊል ይችላል። አምራች ከሲስተም ሊወጣ ይችላል ስለሚባል ዋጋ ንረት ዜሮ እንዲሆን አይፈልግም። ኔጌቲቭ እንዲሆንም አይመከርም። ናቹራል ፖይንቱ ላይ መቆየት አለበት። አሁን የጃፓን ኢኮኖሚ ለአስር ዓመታቶች በጣም የሚፈተነውና የሚተቸውና ሁለተኛ በዓለም ላይ ሁለተኛ ጠንካራውን ኢኮኖሚ ያጣው ዋጋ ንረት ኔጌቲቭ ገባ ኔጌቲቭ ቆይ ገብቶ ረጅም ጊዜ ቆየ። ስለዚህ ጃፓን ውስጥ ያመርቱ የነበሩ የአውሮፓም የአሜሪካ ማምራቾች ለቀው እስኪወጡ ነው የደረሰው። ምክንያቱም ዋጋ ንረት ከሌለና ትንሽ ዋጋ ማይጨምር ከሆነ የማምራት አፒታይቶቻቸው በሙሉ ነው የጠፋው። አገር ውስጥ ገንዘባቸውን ያስቀምጡ የነበሩ ኢንቨስተሮች ወደ ሌላ ሀገር ማስቀመጥ ነው የጀመሩት። ስለዚህ አንድ ሺንዞ አቤ ሲመክሩ የነበረው ምንድን ነው? የጃፓን ኢንፍሌሽን ቢያንስ ትንሽ ከፍ ማለት አለበት ኢኮኖሚ እንዲነቃቃ ይባልበት ዜሮ መሆን የለበትም፣ ሶስት ከመቶ መሆን አለበት መነቃቃት አለበት ይባላል። አይ ቲንክ እሱን ሎጂክ እያወሩ ነው። ኢንፍሌሽን ዜሮ ማድረግ እድገትን ዜሮ ማድረግ ነው፣ ግን እድገት ባለበት ቦታ በሙሉ ኢንፍሌሽን ግን አይቀርም የሚለው እንደዛ መሆን አይችልም። ምክንያቱም እድገት እያደረጉ እድገት ላይ ቆይተው ነገር ግን ዋጋ ንረትን በተፈጥሮ አቅም ላይ ያቆዩ ደግሞ ብዙ ሀገራቶች አሉ። ኢንፍሌሽን መኖር አለበት ግን ተፈጥሯዊ ላይ ከሆነ እንደ ዜሮ ነው የሚቆጠረው። እንደ ስራ አጥነት። ስራ አጥነትም ዜሮ አይሆንም። ዜሮ የሚባል ስራ አጥነት የለም። ናቹራል ፖይንት አለው እስከ አራት ከመቶ ስራ አጥነት ተፈጥሯዊ ነው። ለምሳሌ ሰዎች ወልደው ቤት ብተኛ አንድ ሴት ወልዳ ቤት ብተኛ ከስራ ኦፍ ነው የምትሆነ። ስለወለደች ነው ኦፍ የምትሆኑ። አንድ ሰው ታሞ ሆስፒታል ቢተኛ ስለታመመ ነው የተኛው። ስለዚህ ኢኮኖሚካሊ አክቲቭ ሰራተኛ ሊሆን አይችልም። ተማሪ የሆኑ ሰዎች አክቲቭ ኢኮኖሚካሊ ሰራተኛ ሊሆኑ ይችላል። አንድ ሰው ከአንድ ስራ ወደ ሌላ ስራ ሲለውጥ ባለችው ሁለትና ሶስት ቀናቶች ሰራተኛ ሊሆን አይችልም። ዜሮ አይመጣም ስራ አጥነት። ዋጋነትም ዜሮ እንዲሆን ሪኮመንድ አይደረግም። ተፈጥሯዊ ቦታ ላይ አድርገው ያቆያሉ። ስለዚህ እድገት ባለበት ቦታ በሙሉ ኢንፍሌሽን ሊኖር ይችላል፣ ግን ተፈጥሯዊ ላይ ነው። እሱን መገንዘብ በደንብ ያስፈልጋል። አሁን ሰዎች የሚፈልጉት ይሄን የኢኮኖሚክስ ትልልቅ ቃላቶችና ጀርገን እነዚህ ትልልቅ ቃላቶች እያመጡ ማቅረብ ሳይሆን ትክክለኛ የምንኖረው ኑሮ ላይ ገበያችን እንዲያድግ እንፈልጋለን። የምንሸምታቸው ቁሳቁሶች ዋጋቸው እንዲቀንስልን እንፈልጋለን። የዛሬ ሁለት እና ሶስት ዓመት ከምንገዛው ያላቸው መጠን በጣም ከፍተኛ ነው። ስለዚህ እንዲቀንስ እንፈልጋለን ነው ጥያቄው። ግልጽ የሆነ ጥያቄ ነው። በአካዳሚክ መልስ ይሄ መልስ ሊሆን ይችላል። በፖለቲካም ይሄ መልስ ሊሆን ይችላል። ግን ሰዎች አምና ቲማቲም የገዛበት ዘንድሮ ቲማቲም ከምገዛበት መቶ ፐርሰንት ጨምሮብኛል። ስለዚህ ሊጨምርብኝ አይገባም። መቶ ፐርሰንት ነው ጥያቄው። ልክ ነው። እኔ ይሄ እንደ ሌክቸር እንድትወስዱት ይሄን ለማስረዳት ነው። ማንኛውም ሀሳብ፣ አስተያየት ካላችሁ ኢንፍሌሽንን መሰረት ባደረገ በዴፊኔሽን ደረጃ የምናወራበት ዘኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልጉል ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም